ማክሰኞ ሜ 6 2025 ራፕሶዲ ኦፍ ሪያሊቲ በፓስተር ክሪስ ኦያክሂሎሜ። የዛሬው ርዕሳችን የሚሆነው የነፍሳትን ዝርዝር ማስታወሻ ያዙ ይላል። በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ ይላል አንደኛ ጴጥሮስ 5፡2። ባሳለፍነው ጥናታችን፣ ስለ ጠቅላላ የወንጌል ስርጭት ጠቀሜታ ተመልክተናል። ጠቅላላ ወንጌል ስርጭት ብቻ ነው መዝገብ እንዲኖራቸው የሚያደርገው። አንድ ሰው ወደ ክርስቶስ ስትመሩት፣ የዚያ ሰው በክርስቶስ ያለው ጉዞ ምን እንደሚመስል መከታተል አለባችሁ። ለምሳሌ፣ ከአምስት ዓመታት በኋላም ቢሆን፣ እነሱን ማስታወስ እና ለእነሱ መጸለያችሁን መቀጠል አለባችሁ። አስቡ እስቲ፣ ወደ ክርስቶስ የመራችኋቸው የሰዎች ዝርዝር ማስታወሻ ብታስቀምጡ እና ከጊዜ በኋላ ያ ዝርዝር ምን ያህል እንደረዘመ በማየት ትደነቃላችሁ። ሰዎችን ወደ ክርስቶስ ስትመሯቸው፣ እናንተ ያደረጋችሁትን ያንኑ ነገር እንዲያደርጉ አበረታቷቸው። አንድ ሰው ወደ ክርስቶስ ስትመሩ፣ ንገሩኝ። ስማቸውንና አድራሻቸውን ላኩልኝ። ለነሱ ልጸልይላቸው። ብላችሁ ንገሯቸው። እናንተ ጋር ያለው ዝርዝር ሲበዛ፣ ጊዜ ወስዳችሁ በአብ ፊት ተንበርክካችሁ በዝርዝራችሁ ውስጥ ላለው በሙሉ ጸልዩላቸው። መንፈስ ቅዱስ በሐዋርያው ጳውሎስ በኩል በገላቲያ 4፡19 ልጆቼ ሆይ፣ ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለ እናንተ ምጥ ይዞኛል አለ። በዝርዝራችሁ ላሉት ሰዎች ልክ እንደዚህ ጸልዩላቸው። በእምነታቸው የጸኑ እንዲሆኑ፣ የአብን ፈቃድ እንዲያደርጉ፣ በአገልግሎቱ ስራ ንቁ እንዲሆኑና ሁልጊዜ ለጌታ ክብር እንዲያመጡ፣ ስለነሱ በምልጃችሁ በጣም ስልታዊ ሁኑ። ጌታ ወደ ቤተ ክርስቲያን ለጨመራቸው አዲስ ጌታን ለተቀበሉትም እንደዚሁ በቃሉ ላይ እንዲጸኑ፣ ስር እንዲሰዱ፣ በእምነት እንዲመሰረቱና ጌታ ከፍ ላለው ክብሩ በህይወታቸው ስራውን እንዲፈጽም ጸልዩላቸው። ለመጨረሻው መኸር የበለጠ የተነቃቁ እንዲሆኑ የተሰጡና የማይፈሩ ሰራዊት እንዲሆኑና በእነሱ አማካኝነት ብዙ ነፍሳት ወንጌልን በደስታ እንዲቀበሉና ወደ መንግስቱ እንዲቀየሩ ጸልዩላቸው። በዮሐንስ 17:12 ኢየሱስ እንዲህ አለ፤ ከእነርሱ ጋር በዓለም ሳለሁ የሰጠኸኝን በስምህ እኔ እጠብቃቸው ነበር፤ ጠበቅኳቸውም ከእነርሱ ማንም አልጠፋም። በወንጌል ስርጭት ጥረታችሁ ወደ ክርስቶስ የመራችኋቸው ወይም ጌታ ወደ አጥቢያችሁ የጨመረላችሁን ነፍሳት በተመለከተ ያላችሁን ምስክርነት እንደዚህ መሆን አለበት። ይህ የእናንተ የተከበረና የግል አገልግሎታችሁ መሆን አለበት፤ ይህም የአንድ ጊዜ ሁኔታ አይደለም። ቀጣይነት ያለውና ሌሎችን ወደ እግዚአብሔር መንግስት ለማምጣትና በእምነት ተመስርተው እስኪያድጉ ድረስ ሆን ተብሎ ክትትልና የሚደረግ ጥረት ነው። የዛሬውን አጭር ጸሎት አብረን እንጸልይ። ውድ አባት ሆይ በማስታረቅ አገልግሎት ካንተ ጋር አብሮ ሰራተኛ እንዲሆን እድሉን ስለሰጠኸኝ አመሰግናለሁ ወደ ክርስቶስ ለመራኋቸው ሁሉ የግል ሃላፊነቴን እወስዳለሁ ለመንፈሳዊ እድገታቸውና መሰጠታቸው በርትቼ ጸልያለሁ ሰዎችን ለክብርህ ሲቀየሩ ስለማየው ደስታና እርካታ አመሰግናለሁ በኢየሱስ ስም አሜን ለተጨማሪ ጥናት ኤፌሶን 1:15-20 ገላትያን 4:19 ቆላስያስ 1 ከ3 እስከ 6 ተባርካችኋል።